ሰላም አሌኩም ቤተሰብ እንዴት ናች? ባሚ ያለን ሰራ ነው። አሰራሩ ደግሞ እዚህ ባሚ ያለን ሽንኩርት፣ የተፈጨ ቲማቲም፣ ትንሽ ማጂ፣ ሰልሳ፣ ዘይት፣ ዶሮ፣ ፍልፍላስ፣ ወጥ እና ደግሞ ከሙን፣ ባህራት፣ መሸከላ ይሄን ይመስላል። ይሄ ገና ልንጀምር ነው። ስንሰራ ደግሞ እናሳያለን። ማን ነው የሚያወራው? ሽንኩርት ከዛ ትንሽ እንጠብሰውና ዘይት እንጨምራለን ቤተሰብ ፋሚሊ ዘይት እንጨምራለን። የምትፈልጉትን ያክል ነው የምትጨምሩት እናንተ። እኛ ቤት ዘይት ይወዳሉ። እየበሰለ ነው ሽንኩርታችን። ፋሚሊ ምን አይነት ባሚያ እንደሚሆን አትጠይቁኝ። በትንሽ እንጠብሰዋለን። አንቆይም ምክንያቱም እጃጅ ነው። ፋሚሊ አጥንት ያለውን ዶሮ ማረግ ይቻላል። እኛ ጋር ይሄ ነው የምንወደው። እናንተ የምትፈልጉትን አርጉ። ከዛ ደግሞ የተፈጨ ቲማቲ አርጉ። የፋሚሊ እያያችሁ ነው። አሁን ትንሽ እንከድነዋለን ሰልሳ ከዛ ደግሞ ፍልፍል አስወጥ የምትፈልጉትን ያክል ነው የሚጨምሩት። ከሞን ይሄ ደግሞ ኩዝበራ፣ ይሄ ደግሞ ባህራት መሸከላ። ከዛ እናጠራቅለዋለን። ከዚያ እንዘጋዋለን። ትንሽ ባማ እንጨምራለን። ቤተሰብ ካሜራማ እን ካሜራማን ወለሰላም ሰላ ባላለሆ አሁን ዋን እንጨምራለን ትንሽ የምንፈልገውን ያክል ነው። በከምላ ከሩዝ መስሪ ሸርያ የተሰራ ይጥማል። ኩም ይጥማል ጫው እንደት ረሱ። ቅድም እንደረሳ ነው ላስታውስ ብዬ ነው ከዛ እንዘጋዋለን። ግን ደግሞ እናንተ በኖርማል ዲስክ መስራት ትችላላችሁ። እኛ ቶሎ እንድደርስ ስለፈለግን ነው። አምስት ደቂቃ ወይ ስድስት ደቂቃ ነው፣ ከዛ በላይ አልቆይም። ትዘግቷል። አዎ በቃ አሁን ስድስት ደቂቃ ጠብቀን እንከፍተዋለን። ከዛ ይመስላል። ፋሚሊው እየጠፈረ ነው እሳቱ ደግሞ በትልቁ ነው የሚሆነው። ያው ፍሩኑ ቆሾ ካያችሁ ደግሞ ብዙ ምግብ ነው የምንሰራው፣ ለዛ ነው እናጠፋዋለን ማለት ነው። ከዛ ይሄን እናነሳለን። ፋሚሊ አሁን ልንከፍት ነው ጨረስ አላ እንዴት እንደሚያምር እዩት። ፍርስ አይልም። እንደዚህ ነው የምንወደው። እና ትንሽ እንዳልበሰለ ካያችሁ ደግሞ ሳትለኩሱ እና ይሰጥ ከፍታችሁት ማለት ነው ፋሚሊ። ሎሚ እንጨምራለን። ነጭ ሽንኩርት ከምንድነው ስሙ ይሄ ከዝበራ ጋር ጠብሳክ ብትጨምሩበት በጣም ነው የሚጥመው። ከፈለጋችሁ እኛ ጋር ነጭ ሽንኩርት የማይታሰብ ነው፣ አይበላም ሲል ጀመር አይገዛም። ለዛ አንጨምርም። እና ይሄን ይመስላል። ደግሞ ስንበላው እናሳያቸዋለን ቤተሰብ

ይሄ በዚህ ነው የሚበላው። ማሰሙ ማሰሙ። እሺ፣ ብላፍ ያለክ ያቢበት ቀልቢ መቸም አፍሽን አላሳይም አይነት እንዳይበሉ። ለማንኛውም ይጥማልታ ጫዋለሁ ይሄን መስላን ባሚያችን ስራለን ይሄን ይመስላን ባሚያችን። እና ደግሞ ነገ በሌላ በአዲስ ቪዲዮ እስከምንመጣ ሰላም ቆዩልን። እንሻላ ሁሌም እንሰራለን ሰራለን። ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ አድርጉ። ዩቲዩባችንን አሳድጉልን አሳድጉልን። ሲሆን ይሁን ችግር የለም። ነገም ሌላ ነው የምንሰራው። ደህና ሆኖ ላይክ አድርጎ። ካርጎን